ማዛኝና፣ በጣም ሩህሩህ በሆነው በአንድ አላህ ስም እንጀምራለን። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። የተከበራችሁና የተወደዳችሁ ያልቆድሱ ቱብ ቻናል ቤተሰብ አባላትና ታዳሚያን፣ በዛሬው ከታሪክ አምድ ፕሮግራም የመርየም ቢንት ኢምራንን ታሪክ ክፍል አንድ ይዤላችሁ ቀርቢያለሁ። ታሪኩም እንደሚከተለው ይቀርባል። ቆይታችሁ ከኔ ጋር ይሆን። መርየም እንዲህ ነበረች። መርየም ስሟ በቁራን ውስጥ የተጠቀሰች ብቸኛዋ ሴት ስትሆን የኢማን ተምሳሌትና የሴቶች ቁንጮ ናት። መርየም የኢሳ እናት የኖረችው በነቢዩላህ ዘከርያ ዘመን ነው። እሷ ራሱ ለአላህ ሱብሓነሁ ወተዓላ የሰጠች ሙዕሚን ጠንካራ አማኝ ነበረች። የዒምራን ልጅ መርየም የዘር ሐረጓ የእስራኤል ዘር መነሻ ከሆነው የዳውድ ዘር ይጎተታል። የመርየም እናት ሀና መርየምን ጸንሳ የወለደችው እድሜዋ ከገፋና ካሁን በኋላ መውለል አልችልም ብላ ብለ ካመነችና ተስፋ ከቆረጠች በኋላ ነበር። ጽንሱ በሆዷ ውስጥ እያለ ልጇ ወንድ ከሆነ ኢየሩሳሌም በሚገኘው ቅዱስ የማምለኪያ ስፍራ በአገልጋይነት እንደምትሰጠው በልቧ ተሳለች። ፈጣሪ ሆይ ወንድ ልጅ ከሰጠኸኝ አንተን እንዲያገለግል እሰጠዋለሁ ስትልም ለራሷና ለፈጣሪዋ ቃል ኪዳን ገባች። ሆኖም የአላህ ፈቃድ ሆኖ ሀና ሴት ልጅ ተገላገለች። ስሟንም መርየም አለቻት። ትርጉሙም የአላህ ታዛዥ ባሪያ ማለት ነው። ለልጇም እንዲህ ስትል ዱአ አደረገች፣ ያ አላህ ልጄን፣ ልጆቿንና ዘሯን ከመጥፎ ነገር ጠብቃቸው። በወቅቱ የሙሳ ሸሪያ የሴቶችን አገልጋይነት ይከለክል ነበርና መርየም እናቷ እንደተመኘችውና እንደተሳለችው አገልጋይ መሆን ሳትችል ቀረች። አላሁ ሱብሃነሁ ወተዓላ ግን የኢሳ እናት እንድትሆን መርጧት ነበር። የታመረኛው ህፃን እናት እንድትሆን በመምረጥ እሱን የምታገለግልበትን መንገድ መረጠላት። ቅዱስ ቁርኣን እንዲህ ብሏል። የእምራን ሚስት እንዲህ ባለች ጊዜ የሆነውን አስታውስ። ጌታይ ሆይ ከሆዴ ውስጥ የተሸክምኩት ጽንስ ተግባሩ ሁሉ አንተም ብቻ ማገልገል ይሆን ዘንድ ተናዘዝኩ፣ ይህንን ተቀበለኝ አንተ ሰሚም አዋቂም ነህ። ሴት ልጅ ስትገላገል ጌታዬ ሆይ የወለድ ኳስ ሴት ልጅ ናት አለች። ይህንን ተናገረች ያልተናገረች ለውጥ የለውም። የወለደችው ምን እንደሆነ አላህ ጠንቅቆ ያውቃልና፣ ሴት ልጅ እንደ ወንድ ልጅ አይደለችም። መርየም ብዬ ሰይምያታለሁ። እርሷንም ዝርያዋንም ከተረገመው ሸይጣን በአንተ እጠብቃችኋለሁ ስትል አከለች። ሱረቱ አልዕምራን መርየም አባቷ ኢምራን ከሞተ ጀምሮ ኑሮዋ ከእህቷ ባልና ከያህያ አባት ከሆነው ዘከርያ ዘንድ ሆነ። ዘከሪያ በወቅቱ ከነበሩ የእስራኤል ልጆች ሁሉ ታላቅና መልካም ሰው ነበር። ሃይማኖትንም በተመለከተ በርካቶች ከሱ ምክርን ይጠይቁም ትምህርትም ያገኙ ነበር። መርየም በዘከርያ ቤት እውነተኛና ንፁህ ሙእሚን አማኝ ሆና አደገች። አላህን የምትፈራና የምትታዘዝ እምነቷም ያማራላት ነበረች። ዘከሪያም የሚያስገርመው ተአምራትን ያስተውልባት ነበር። በበጋ ወቅት የክረምት አትክልትና ፍራፍሬ፣ በክረምት ደግሞ የበጋ ፍራፍሬዎችን ይዛ እንደሚያገኛት ዘከሪያ በአድናቆት ያውሳ ነበር። መርየም ይቺህ ምድር ካፈራቻቸው ሴቶች ሁሉ በላጯ ናት። ይህንን አላህ ስብሐንሁ ወተአላ በቁርአን ላይ ጠቅሶታል። ከሴቶች ሁሉ መርጦም ተአምራቱ እንዲታይባት ፈቅዷል። መርየም ሆይ አላህ መረጠሽ፣ ብጽዓትም አደረገሽ፣ ከዓለማት ሴቶች ሁሉ መረጠሽ። አላህም በመልካም አቀባበል ተቀበላት፣ መልካም አስተዳደግም አሳደጋት፣ ዘከሪያንም አሳዳጊዋ አደረገላት። ዘከርያ እርሷን ለማየት ከሚዕራብ ውስጥ ከእርሷ ዘንድ ሲሳይን ያገኛል። መርየም ሆይ ይህ ከየት ነው የሚመጣልሽ? አላት። አላህ ለሚሻብ ሰው ሲሳይን ያለገደብ ይሰጣል አለችው። ሱረቱ አልዕምራን። መላእክትም እንዲህ ባሉ ጊዜ የሆነውን አስታውስ። መርየም ሆይ አላህ መረጠሽ ብጽዓትም አደረገሽ ከዓለማት ሴቶች ሁሉ መረጠሽ። ጌታሽን በጽኑ አምልጊ፣ ታዛዥም ስገጂም፣ ርኩ ከሚያደርጉት ጋርም ርኩ አድርጊ። ሱረቱ አልዕምራን። ረሱል ሰለላሁ ዓለይሂ ወሰለም በበኩላቸው ስለ መርየም እንዲህ ሲሉ ምስክርነታቸውን ሰጥተዋል። በርካታ ወንዶች ፍጹማዊነት ደረጃ ላይ ደርሰዋል። ነገር ግን ከመርየም የኢምራን ልጅና ከአሲያ የፍርዖን ሚስት በስተቀር ወደ ፍጹማዊነት ደረጃ የደረሱ ሴቶች የሉም። የአላህ ተአምር በመርየም ታይቷል። ልጇን ኢሳን ያለ ወንድ ዘር እንድትወልድ ከሴቶች ሁላ ብልጦ መርጧታል። ይህ ማለት ግን እሷ ሰው አይደለችም ከፍጥሯን የተለየችና በላጭነት ማለት አይደለም። ልጇም እንዲሁ